ሰላም የማሁል አፍቃሪያን፣ ከአሜዚንግ ወርልድ ሰፊው አለም ቀጥሎ ትክክለኛው ማሁልን የምታገኙበት ቻናል ይሄ ስለሆነ ሁላችሁም ሰብስክራይብ አድርጉ። እንደ ሁልጊዜው ዛሬም ጥያቄ ይኖረናል። የቮሊቦል ኳስ ጨዋታን የጀመረችው ወይም ያስተዋወቀችው ሀገር ማንች? ሁላችሁ መልሶቻችሁን ጻፉ። ሙምባይ ውስጥ ምሽቱ ደማቅ ነበረ። ሳትያም በተባለ ጌጣጌጥ መሸጫ ውስጥ ውድ ዳይመንድ ስለነበረ ስፔሻል በሆኑ መጠበቂያዎች እየተጠበቀ ነበረ፣ እና ሁሉም ነገር ኖርማል ነበረ ዛሬ ደግሞ እንቅልፌ መጥቷል። አይሆንም ዳይመንዱ ጠፋ። ማሁል አለካ፣ በስፔሻል ጥበቃ እየተጠበቀ ዳይመንዱ እንዴት ጠፋ ይቻለ? እርግጠኛ ነኝ ሌባው አይታይ ይመስለኝ ይመስለኛል። ሌባውን ለመያዝ ምግብ መብራት አለብኝ። አሊ አተካልጂ፣ እስኪ ምድም ተመልከቺ። ምንም የእጅ አሻራ የለም፣ ምንም ምልክት የለም። ምንድን ነው ይሄ? በጣም ያስታላ ፈሳሽ ነው። አሁን ምን ይባላል? አሁን ይሄ በጣም ጥሩ፣ ይሄ መጀመሪያ ማስረጃችን ነው። ከዛ ማሁል ይሄ ዝም ብሎ የማይታወቅ ሌባ እንደሰረቀ አወቀ። ግን እንዴት ማሁል ይሄንን ሊያውቅ የቻለ ይመስላችኋል? መልሶቻችሁንም በኮመንት ጻፉ። እስኪ መልሱን እኒህ ካስተዋላችሁ፣ ሌባው ምንም የሰበረው መስታወትም እንዲሁም የጮኸ አላርም የለም፣ ነገር ግን ዳይመንዱ የለም ይህ ማለት ሌባው አይታይም ማለት ነው። ከዛን ማሁል ወደ ቴክ ሰፖርት ክፍል ሄዱ። ነገር ግን ምንም ማስረጃ ሊገኝ አልቻለም። ምናልባት ምን አይነት ኬሚካል እንደሆነ ተነግራናለች። ወደ ሳንጃና መሄድ አለብን። ዛሬ ደግሞ የዶክተሯ በር በፓስወርድ ተቆልፏል። እንግዲህ ለመግባት ይሄን ማወቅ አለብን። ማሁል የዶክተሯ ላብ በሎጂካል ፓስወርድ ተቆልፎ ነበረ። እስኪ ፓስወርዱ ምን ሊሆን እንደሚችል ገምቱ። እነዚህ የምናያቸው ሶስቱም ነገሮች ለኬሚካል ሪያክሽን ሲሆን የምንጠቀማቸው ግን ማይክሮስኮፕን ለመመልከት ነው። ስለዚህም መልሱ እሱ ሊሆን ይችላል። ማሁል አለቃ ከባድ ነው፣ እኔ ከዚህ በፊት እንደዚህ አይነት ኮምፓውንድ አይቼ አላቅም። ምን ይሻላል? ለዚህ መፍትሄው በቃ ሳይንቲስት ቡልቦሊያ ጋር ነው፣ ሄድ እዛ። ማሁልና አሊያ በፍጥነት ወደ ሳይንቲስቱ መሄድ ጀመሩ። ነገር ግን መንገዱ ውስብስብ ነበረ። እና ወደሱ ለመድረስ ኤ ቢ ሲ ወይስ ዲን መጠቀም አለባቸው? በኮመንት ጻፉልን። መንገዱ ኤ ነበረ። እና ማሁል ትክክለኛውን መንገድ ከመረጡ በኋላ ወደ ላብራቶሪው ደረሱ። አረ ቁም እባክህ! እኔ የሰራሁህ እኮ እንድትበራ አይደለም እንዴ! ሄ ሳይንቲስት፣ ስለ አንድ ፈጠራ አንጠይቅህ ሰዎች እንዴት በግድግዳ ላይ የሚሄዱት? በግድግዳ ላይ መሄድ አልከኝ? ጥሩ ሀሳብ ነው። እንዴት መስራት አለብኝ መሰለህ? አላስታውስም፣ ግን የሆነ ባለፈው የሆነ ነገር ከላብራቶሪ ጠፍቶብኝ ነበረ። አዎ፣ አዎ የሆነ ነገር ጠፍቶብኛል፣ ግን ባይ ግርማችሁ አላስታውሰውም ነበረ። ወይኔ ጎዳችን። የሳይንቲስቶች እንቅላት ልክ እንደኔ ስልክ ባትሪ ሊሆን ነው። እና ስለዛ ፈጠራ ወረቀት ላይ ጽፌ ነበረ። እሱንም የት እንዳደረኩት አላስታውስም። እና የምደብቃቸውን እቃዎች የምታገኙት እንቆቅልሾችን ከፈታችሁ ብቻ ነው። እሺ ሰዎች፣ አሁን የእንቆቅልሽ ሰዓት ነው። የሳይንቲስቱን ጥያቄ ትመልሳላችሁ። በጥንቃቄ የተጻፉ መልሶችን ይዛለሁ፣ ግን ቀዝቃዛ የሆነ ቦታ ተደብቄ ያለሁ። ቀዝቃዛ ነገር ጓደኛዬ ነው፣ እንዲሁም ሙቀት በጣም እፈራለሁ። እና መክሰስ የምትበላበት ቦታ ፈልገኝ። እኔ ማነኝ? መክሰስ ነው ያለው፣ ምን ነበረ? ይመስለኛል ፍሪጅ ነው። በቃ ወረቀቱን ከሙከት ለመጠበቅ፣ ምክንያቱም ከዝካዚ ጓደኛ ነው። አራፍ ነው በቃ ጀግና፣ ጥሩ ጭንቅላት አለሽ። እንደሚያሳየው እንደም ያሳዩ፣ ይሄ ፊቱን የሚሰውር ቤልት ነው እና የዚህን ኬሚካል ስም ከዚህ በፊት ፍራስቲ ኢንዱስትሪ የሚባል ካምፓኒ ውስጥ ተሰምቼዋለሁ። ማሁልና አሊያ ወደ ፍራስቲ ኢንዱስትሪ ይሄዱ። አንዳንድ መረጃዎችን ማወቅ ፈልገን ነበር። ስለዚህ ቦታ አይቻልም። ሲጀመር እዚህ ማንም የለም። አለቃ ተመልከት፣ እዚ ጋር የሆነ ምልክት አለ። የሆነ ሰው እዚህ ገጸ ላይ አስቀምጦታል። ሮሃን ማለት ሙዚየም ውስጥ ቢሮ የነበረው ሰው ነው አደለ? ልክ ነህ አለቃ። አሁን አስታወስኩት። የዛን ጊዜ ስትጠይቀው ጠረጴዛውን በእጁ ሲነካ ነበረ እና ሲጀመር ሲታይ የሆነ ነጋዴ ይመስላል ጌም ኦቨር ሮሃን አብክቷል። መርማሪዎች መቼም አትይዙኝም፣ መቼም አታዩኝም፣ አልያም መቼም አትይዙኝም። ቆይቷል እኮ ከሄደ እና ማሁል ሰውየው እንደሄደ እንዴት ያወቀ ይመስላችኋል? ምክንያቱም አየሽ መስኮቱ ክፍት ነው። ለዛ ነው። አያለካ፣ ጎበዝ እኮ ነው። ማሁልና አሊያ ወደ ውጭ ወጡ፣ ግን ሰውየው መያዝ አልቻሉም። ሰው የበዛበት ቦታ ቢሆን በወጥመድ እንይዘው ነበረ፣ ግን ማያዝ ከበድ ነው። ምን ይሻላል ታዲያ? አዎ አለካ፣ ግን ወጥመድ በምታስቀምጥበት ጊዜ በየት በኩል እንደሚሄድም ማየት አለብን። ልክ ብለሻል አሊያ። ይህንን ነገርም አማስቆም አለብን። አይደለም አይደለም አይደለም አንተ እኔ የምልህ ሌላ ነው ሌላ ነገር አትበል ኦ ማሁል ያገኛችሁት መረጃ አለ ፊት የሚሰውሩ ቢሰውሩ ቤት ተሰርቋል ሌባው ማምልቷል ኦ ፊት የሚሰውር ነው ያልሹ ጥሩ ሐሳብ ነው እና ሌባው ተያዘ አልተያዘም ማምልቷል እሱም ማስኮም አለብን እያልን ያለ ነው እያንዳንዱ ፈጣና ደካማ ነው ደካማ ነው አሁን ልክ ነው ሁሉም ነገር እንደኔ ደካማ ነው አስታወስኩ በቃ የዛ ቤልት ሲስተም እኔ ጋር አለ እና ይህንን ጥያቄ የምትመልሱ ከሆነ መፍትሄ እሰጣችኋለሁ፣ የእንቆቅልሽ አፍቃሪያን። ሳይንቲስቱም በስክሪኑ ላይ ምስሎችን ከፍቷል። ከእነዚህ ልዩ የሆነውን ምረጡ። መኪና፣ ሰዓትና ዛፍ የተለመዱ ነገሮች ናቸው፣ ነገር ግን ዜብራ ለየት ይላል እና ምናልባት ዜብራው መልሱ ሊሆን ይችላል የፋይሉ ስም ፕሮጀክት ዜብራ ነበረ። እናም ቤልቱ ከፍተኛ የሆነ ኤሌክትሮ ማግኔት ይጠቀማል። ይህም ደግሞ ኢኤምፒ ነው። ኢኤምፒ ልክናችሁ ጎበዝ። ይህንን ያዙ። ይሄ ኢኤምፒ ብላስተር ይባላል። አንድ ጊዜ ከተተኮሰ የማይታየው ሰው እንዲታይ ያደርገዋል። ወይኔ እንዴት ደስ ይላል። አለካየኸው እና ቻርጀር ታለ ቻርጀር ኦ ቻርጀርም አለው እንዴ! አልያ እስኪ ዜና ከፈች፣ የሆነ ወሬ ያለ። ሰበር ዜና በጣም ብዙ ገንዘብና ወርቆች ከአንድ ባንክ ወደ ሌላ ባንክ ተዘዋውረዋል። እናም በከፍተኛ ጥበቃዎች ታግዞ ነበር የተዘዋወረው። አለቃ፣ አያአደለ አደለ፣ የውሸት ዜና በከተማው ተሰራጭቷል። ሮሃን ከባድ ሰው ነው። ታዲያ የት አባቱ ሄደ? የእንቆቅልሽ አፍቃሪያን፣ ከአንዱ ባንክ ወደ ሌላኛው ባንክ ለመሄድ ሶስት መንገዶች ነበሩ። አንደኛው መንገድ ሀይዌይ ሲሆን፣ ፖሊሶች ቼክ ያደርጋሉ። ሁለተኛው ደግሞ ጨለም ያለ የቆሸሸ መንገድ ነበረ። ሶስተኛውም ደግሞ በከተማ መሀል የሚሄድ ነበረ። እስኪ ትንሽ አስቡና በየትኛው መንገድ ሊሄድ እንደሚችል አስባችሁ ንገሩኝ። ሮሃን ከባድ ሰው ነው፣ ምንም አይፈራም። ያንን የቆሸሸና ሰው ያሌለበት መንገድ እንደሚመርጥ እርግጠኛ ነኝ። አለካ፣ ይሄ ስራ ረሃቢን ጭራሽ እየጨመረብኝ ነው። ምን ይሻላል እንዴ? መች ነው መበለው? አለ። አትከልጂ! እስኪ አለካ፣ አረ የኔ ቺፕስ እየሄደ ነው። አ፣ ወይኔ ምንድን ነው የተፈጠረው? ጥሩ ስራ አሊያ። ኦ አሊያ፣ በጣም ጎበዝ። የሸምለው እኮ በምክንያት ነው። ዋው እንዴት የሚያምር ቤልት ነው። ባክ በጣም አመሰግናችኋለሁ። በቃ በካ ማሁልዬ፣ እንሄዳ አይደለ? አሁን አሸንፈናል፣ ስለዚህ በርገርና ፒዛ ትገብዘኛለህ አይደለ? እናም የዛሬው ችግር በዚህ መልኩ ተፈቷል። ችግር ፈቺው ማሁልን የምትወዱ ሰዎች ላይክ እና ሰብስክራይብ አድርጉ። እንዲሁም ካሁን በኋላ ትክክለኛው የትኛውም ቻናል ያልተለቀቀውን የማሁልን ቪዲዮዎች የምታገኙበት ቻናል ይሄ መሆኑን አስታውሱ።